አሰላም አለይኩም ወረሐመቱላህ ወበረካቱ ጅረጅርቱ በግ ነጋ ከየሰኒ ቻናሊ ወርደወፍቱ ሰላም እንደት ናችሁ የረበና ሰላም በእናንተ ላይ ሆን እንግዲህ ዛሬ ከብዙ መጥፋት እና ከብዙ ቆይታ በኋላ ከቺ ብያለሁ እስኪ ለቻናሊ አዲስ ከሆናችሁ ሼርስ ላይክ ሰብስክራይብ አድርጉልኝ ሁላችሁንም እጅግ እጅግ እጅግ አመሰግናችሁ ሁሉም ማለት ነው እንግዲህ በሆነ እንትን ጉዳይ ጣፍቻለሁ ቪዲዮ ከሰራው በጣም ቆይቻለሁ፣ ወላሂ እና ዛሬ እንግዲህ ከች ብያለሁ። ያው ሼር ላይክ አድርጉ፣ አበረታቱኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉኝ። እና ውድ ቤተሰቦቼ እንግዲህ ዛሬ ገባ ስል፣ በነገራችን ላይ ስለ ቪዲዮ ምንም የሰማሁት ነገር የለም፣ ግን ገባ ስል ምናምን እንትን ነው ያየሁት።

ሁላችንም እጅግ እጅግ እጅግ አመሰግናለሁ። በርቺ፣ ጠንክሪ የምትሉኝ አሁንም ደግሞ የእናንተ እገዛ፣ የእናንተ ብርታት፣ የእናንተ ጥንካሬ ስለሚያስፈልገኝ ፕሊስ ፕሊስ ፕሊስ ሰብስክራይብ አድርጉልኝ። ቻናሌ በጣም የወረደ ነው ወላሂ እየሰራው አይደለውም። በጣም ቢዚ ውኛለው። ትንሽ የሆነ ስራ እንትን ብዬ የሌለ በቃ ከስልኬ ጋር ምንም አልገናኝም ማለት ነው። ዛሬ ትንሽ አጋጣሚ ሳገኝ ነው ብቅ ያልኩት። ሶ ፕሊስ ኤቭሪበዲ

ሰሞኑ የሌል በቃ እኔ እንጃ እኔ ለራሱ በጣም ግራ የተገባውበት ሰዓት ላይ ነኝ። ወላ ስራ ኦቨር ታይም ነው የሚመስለው ከአነሁ አንዳንዴ ሳስበው እንደ ጀነት ልገባ ነው እንደ ላለው። ምክንያቱም አንዱን እንኳን ስልክ ሳሊዝ ነክቶ ሲመች በጣም ከባድ ነው። ሶ ፕሊስ ሰብስክራይብ አድርጉኝ ማለት ነው ጋይስ ፋሚሊ ዎቼ። ሰብስክራይብ ለምታደርጉኝ ደግሞ ቴንኪ ሶ ማች ቴንኪ ሶ ማች አመሰግናችኋለሁ ሁላችሁንም። ሶ አሁንም ቢሆን እገዛችሁ፣ ብርታታችሁ አይለየኝ። ባይነኝ አበረታቱኝ፣ ሰብስክራይብ አድርጉልኝ፣ ላይክ አድርጉኝ። እነ ፉፉ በጣም ነበር የናፈቁኝ ሩ ዲዛይን ስልኬ ነው እና ፉፉ እና እነ ፉፉ ራሱ ዛሬ ነው ገና ያየኋቸው። ምክንያቱም በጣም እየናፈቁኝ ወላሂ፣ ዩትዩብ አልገባም። ምን ቪዲዮ ተለቀቀ ማን መጣ ማን ጠፋ ምናምን ወፍ፣ በቃ ወፍ። ያኔ ምንም ትዝ ራሱ ሳይለኝ ይመሻል ይነጋል። ከዛ በዛ ሰዓት ደግሞ ማታ ስድስት ሰዓት ላይ ሰባት ሰዓት ላይ ምናምን እንኳን ዩትዩብ ገብቼ ስልክ ለማየት ምናምን ቀርቶ እንደው ከመሬቱ ጋር በምን ሰዓቴ በቤተኛው ጊዜ በተገናኘው ነው ምለው ማለት ነው። በጣም ከባድ ነው እና ወላሂ እኔ እንጃ። አላህ የምናርፍበትን ቀንና ጊዜ ቅርብ ያደርግልን። ይሄና ክል እኔ በጣም ነው አጅብ የሆነብኝ ወላሂ። እና ውድ ቤተሰቦች እንግዲህ አላህ የማታ እንጀራ ይስጣችሁ ይስጠን። እንደኔ ስራ የሰለቸው አላህ የምታርፉበትን ጊዜ ጊዜ ቅርብ ያደርግላችሁ። በጣም ሲበዛ ሰልችቶኛል ወላ ላዚ። በአሁኑ ሰዓት በተለይ አላቅ በቃ በጣም አስጠልቶኛል ማለት ነው። ምክንያቱም የናክል ቢዚ ኦ ማይ ጋድ፣ አንድ አስር ደቂቃ ቪዲዮ መስራት በሳት ማጣት በጣም ያስጠላል።

ከዛ በኋላ ደግሞ እሷ መታ አሁን ለሳምንት ነው የልኝ። ያው መክፈል ትነላሉ በትንሽ ብር ከሰራሽ ስሪ ልኛለሽ ብላኝ ነበራ። ነገር ግን ለሳምንት ብቻ ነው የልኝ ብላኝ። ሐሙስ ነበር የመጣውላት በቃ ሐሙስ ጀምሬ አሁን ራሱ በዚህ ሰዓት ስልኬን ያዝኩት ስለሌሉ ወደ ውጭ ወጥተው ነው የሆነ ቃል ያመጡ ወደ ውጭ ወጥቶ ሽንት ቤት ምናምን እያስተካከለች ነበረ በቃ ወላሂ ምንም እርፍት የለ መቀመጥ የለ ስልክ ማውራት የለ ቁራን መቅራት የለ በቃ ምንም ምንም ከሐሙስ ጀምሮ እኔ ከስልኬ ጋር ወፍ በቃ ማታ የሆነ ሰዓት ላይ ወይ ሳሂዳ ሸኑ ሳ ዋህደ በቃ በዛ ሰዓት ነው ስልኬን ማየው በዛ ሰዓት ደግሞ እንኳን ቪዲዮ መስራት እንኳን ማን ቪዲዮ ለቀቀ ምናምን ወላሂ ትዝ ራሱ አይለኝም ግን አንዳንዴ የጓደኛ ቻናል ስልኬ ላይ ስላለ እንደውም ከራሴ በላይ የእሷን ቼክ አደርጋለሁ ወላሂ ቪዲዮ ለቀቀች ወይ እንዴት ነው የሚለውን ነገር የእሷን ቼክ አደርጋለሁ። አንዳንዴ ማለት ነው፣ አሻን በቃ የእሷ ያሳስበኛል ከራሴ በላይ ወላሂ። በተረፈው ግን ያ ሰላም አንዳንዴ የሆነ እንትን የሚባል ነገር አለ። ምንድን ነው እኔ ደግሞ የሆነ እንትን ይዘኛል፣ ሉንታ ይዘኛል፣ ደክሞኛል ምናምን ማለት አልችልም ማለት ነው ወይ በላቸው እና ይሆን በቃ። ያኔ በተለይ ሴት ያዋጋ ደግሞ በጣም ትግባባለች፣ ስቃለች፣ ይጫወታለች። በጣም ነው የምንግባባው ከእሷ ጋር። ስለዚህ እንት ዞሽ ኔ ውድላ ያግዘሻል ሜን ሻ አላ ያረቤ አሚን የአረቢ ስደት ከባድ ነው። የስራን ነገር ተይው። ወላሂ ብቻ አላህ ያበርታን። አሚን ኢንሻላህ። ኧረ እኔ ወላሂ እዚህ ቤት አሁን ረመዳን ላይና ከረመዳን በኋላ አንድ ወር ከሀያ ቀን መሰለኝ ሰርቻለው። ግን በነገራችን ላይ ብዙ ሰው ትንሽ ቤት ይወዳል። ትንሽ ቤት ጥሩ አይደለም። ትንሽ ቤት ጥሩ አይደለም፤ ምክንያቱም እዛው በእዛው ነው የሚያደርግሽ። እነሱም ቤቱ ትንሽ ነው ስለሚሉ ቢደክሚ እራሱ የሰራሽ አይመስላቸውም እና ትልቅ ቤት በፊት እኔ የጠላ ነበረ። የወንድሜ ሚስት እዚህ ነበር እሷ ግን ወኪነሽ ወይ ወላሂ ትልቅ ቤት ነው የሚሻለው፣ ፎቅና ምድር ይሻላል። ምክንያቱም ቢያንስ የሆነ ሰዓት ላይ እዛው ታርፋ ያለች ትለኝ ነበረ። እኔ ግን ኧረ ወደዛ በክሽ ምናምን ላት ነበር። ግን የሆነ ሰዓት ላይ እውነትም እንደዛ ፎቅና ምድር ምናምን ሰርቼ ወላሂ እውነት ነው የተረዳሁት። ምክንያቱም ፎቅና ምድር ሲሆን በቃ የሆነ ሰዓት እንኳን ታርፋ ያለች፣ ልብስ ስትወክሽ እንኳን ታርፋ ያለች። እዚህ ግን እኛ አሁን በቃ እንዲህ እየተያየን ነው። ምን ሚለው ደግሞ ከቅቂጥሽ ነው የምዞረ። በቃ እያወራን እኔ ቢደክመኝም ምንም ቢልም ያ አላወራም እንዲደከመኝ እንዲህ መቆጣት ምናምን የለም። በቃ ስለምንሲቅ ምናምን ነገር ደግሞ አንዳንዴ የሚደክመኝ አይመስላችን እንደ ላለው በቃ ልክ እንደ ጓደኛ ነው። እንጣላለንም እንታረቃለንም። ስቆጣ መታ እንትን ትለኛለች ምናምን ነገር የሆነ ተቆጥቶ ለማውራት ራሱ የሆነ ይይዛል እና ከባድ ነው። ለዛም እንትንላል ብቻ አልሐምድላ፣ ለሁሉም ነገር አልሐምድላ ማለት ነው። እና እንትን የለም እኔ ወላይ አልሐምድላ። እኔ ሲጀመር ስራ መጥቶልኝ ነበረ ያ ስራ ደግሞ ሶስት ወር የሰራሁበት ስራ ደግሞ ው ሴትዮዋን ስላመማት ነው። ምግቤን ይወድዋሉ፣ ጽዳት ይወዳሉ ግን ብር መክፈል ስለማይችሉ ወጣሁ። መጀመሪያም ለአንድ ወር ብለው ነበር የወሰዱኝ፣ ስለወደዱኝ ሶስት ወር አሰሩኝ። አሁን ግን እኔ ስራ መቶልኛል፣ ተመላላሽ ስራ ከወንድሜ ጋር የትምህርት ቤት ስራ መቶልኝ ነበረ፣ ግን ሳምንቴን ደግሞ አልሞላውም። እንደገና ደግሞ እሷም እችን ሳምንት ተጨምሪያለሽ ምናምን በላይ ነበረ። አሻን ልጇ ከዱባይ ትመጣ ነው፣ ከዛ ብቻ አልተስማማውም። እኔ እሺም አይመላልኳትም ችንሳ የምትጨምርልኛለሽ ወይ ምናምን ብላይ ነበረ። ግራ እንትን ብሎኛል። ወላ ብቻ ግን አንዳንዴ ዝም ብሎም እሺ ማለት ምናምን ያን አዳር የሆነ እነሱ ደግሞ ግግም ስትባቸው መልስ ስለመልስ ስትሰጫቸው እንጂ እንደዚህ ሁሉ እሺ እሺ እሺ የምትይ ከሆነ መደክሚ ራሱ አይመስላቸውም። ወላ በቃ መደክሚ ምንም አይመስላቸውም። እና ኢንሻላ ወላ እኔ ብደክም ረሳዋለው፣ በቀስቃለው፣ ይጫወታለው። ከሰውየውም፣ ከሴትያውም ከልጆቹም በጣም እንግባባለን የሆነ እንደዚህ የሚከብዱ ሰዎች አይደሉም። ለዛ የሆነ እንትን ይልሻል፣ ደረቅ ነገር ለማውራት ይከብዳል። ከሰው ከተግባባሽ ምናምን የሆነ ሼም ነገር ይይዛል እንጂ አንዳንድ ሰው ቢሆን ወላ እንደዚህ አይሰራም፣ ማንም ሰው አይሰራላትም። ለሴትዮዋ በጣም ትእዛዝ ታበዛለች፣ ጽዳት የሌለ ነው እንትን የምትለው ምትደክም ይህ መስራትን በቃ እንደሞስታ የለለ እኔ ደግሞ በዚህ እንጣላለ። እሺ በቃ አሁን ቶሎ ቶሎ ትሾክ ይላታለሁ። አውቃ ደግሞ ድጋሜ ትለኛለች እና ብቻ አልሐምዱሊላህ ለሁሉም ነገር የባሰ ስንት አለ። እና ያው ስለጠፋው ነው ያብራራውት እንጂ የሚወራም ነገር አደለም። ብቻ ያው ስንት የተሰቃዩ አሉ ሊበሉ እንኳን የሌላቸው ብቻ ከባድ ነው ወላሂ። ብዙ ነገር እኮ አለ። እኛ ግን አልሐምዱሊላ፣ እኔ እስካሁን ወላሂ ምንም ችግር አልደረሰብኝም። ስለምቀልል ስለምጫወት ምናምን የግባባቸዋለሁ። ምናምን ነገር ሶ ብቻ የሆነ ስትግባቢ ደግሞ እንዲህ ለማውራት ምናምን ይከብዳል እና ከባድ ነው። ብቻ ለሁሉም ነገር አልሐምዱሊላ ሞቃት

እና እንዴት ናችሁ? ደግ ናችሁ? ሰብስክራይብ አድርጉኝ ፕሊስ። በቃ እኔ መሮኛል ሳልጨለል በፊት ሰብስክራይብ አድርጉኝ እና ይለይልኝ። እስቲ እስቲ ኬክ ይቆርጡልኝ። ኬክን ቆርስልሻለን እያሉ እያሉ እነዚህ አስር ሺህ ካልገባሽ ብሎ ምቢ ብሎኝ ያሉ እና እስኪ ኬኩን ምን እንብላ፣ አስር ሺህ ያስገቡኝ። ተው ግን ተው ግን የሰብስክራይብ አለ ማሻ አላ ምሮብ ዋል ድንኳ

ግን በእኛ ኦል ሳት አልሆነም ወላሂ። ከዛ ወላሂ ገረምተኝ።

ሼር ላይክ አድርጉ ጋይስ ሼር አድርጉ ላይክ አድርጉ። ምን ጉድ ናችሁ! እንደ ምን አይነት እንደው በየ አይነት ትሆኑብኝ እንጂ እና ሰብስክራይብ አድርጉ ላይክ አድርጉ። ያው ቪዲዮ መስራት ስላልተመቸኝ ነው፣ ላይቭ መግባት ስለማልችል ነው። በጣም ቢዚ ስለሆንኩኝ በቃ

ለውረት ክላስ ቁልፍ ሚሽን ይባሰኛል፣ እና ሁላችሁንም ወዳችኋለው። ቤተሰቦች ሼር ላይክ አድርጉ። አመሰግናለሁ ስለነበረን ጊዜ ቆይታ፣ እጅግ ክበሩልኝ። በቀጣይ እስከምንገናኙ በሰላም አሌይኩም ወረህመቱላህ ወበረካቱ ባባይ